ሀይሚ እና ብሩክ ለእኔ ግን ምናምን እያለች ነበር። እሷ ግን አውቃኮ ነው እኔ ደግሞ አደርግላት ነበር። አይ ደስ ይላል፣ የምሬ ነው ደስ ይላል። ትንሿ ነገር ቁም ነገር አድርጎ ይዛታል። ገብቷችኋል? ትንሽዬዋ ነገር ብሩኬ፣ እየተመለከትኩት ያለሁት ቁም ነገር አድርጎ ይዛታል። እሷ ምናልባትም ደግሞ ኖርማል ኖርማል ነው ምናምን ነገር ብላ ዝም ብላ ቀስ አድርጋ መናገሯ ሊሆን ይችላል ምናልባት። እና ብሩኬ ደግሞ ቁም ነገር ቆጥሮት ከቁም ነገር አይቶት ምናምን ነገር እሷን የሚያስደስታትን ነገር የሆነ ቤቷ ቁጭ ስትል ብቻዋን ቁጭ ስትል እንዳይደብራት የሆነ የምትንከባከበው ነገር ምናምን ነገር ካስፈለጋት እንዳይደብራት የሚያጫውታት ነገር አሁን ያጫውቷታል። ፋሚሊ መጫወቻ ነች፣ አሁን ጥንቸሏ መጫወቻ ነው የምትሆነው። አይሚጅ ገብታ አይሚጅ ገብታ ፋሚሊ መጫወቻ ነው የምትሆነው እና አስቦ ይህንን ነገር ማድረጉ ራሱ በጣም ትልቅ ነገር፣ የምሬ ነው፣ በጣም ትልቅ ነገር። እሷ እንደ ቀልድ ነበረ መኪናውን እያስዋበኔ እንግዲህ ረሰኛለችው ፋሚሊ አሁን ይውላችሁ ይውላችሁ አንድ ቀን ሳይውል ሳያድር ደግሞ ለእሷ ያውም ባለፈው ደሞ 2 250 ሺህ ስገባ ፋሚሊ ምንም ነገር ያን ያክል አይደለምና ደስ ደስ አይልም ነበር። በሰዓቱ የነበረው ኢንቫይሮንመንትና ደስ በማይል ሁኔታን ያለፈውና ያንን አስመልክቶ ነው ይህን ነገር እያደረገላት ያለው ፋሚሊ። አረ ብሩክ ጥንቸል ተይዘላት ሲሄድ ቤት ፋሚሊ አይደለም ለጥንቸል ለውሻ ራሱ በጣም ነው ሰርፕራይዝ የሚኮኖ። የምሬ ነው የምነግራችሁ። ለውሻ ራሱ በጣም ነው ሰርፕራይዝ የሚኮኖ እና፣ አልገባችሁም? ውሻ ራሱ ነው የምላችሁ። ውሻ ራሱ ለየት ያለ ውሻ ፋሚሊ ለመግዛት ስንት ብር እንደምትወጥ አልገባችሁም? ለአንድ ውሻ ለአንድ ውሻ ይህን ያክል ገንዘብ ነው የምትሉ። ፋሚሊ ይመሽ፣ ግን ብሩኬ የምሬ ነው ደስ ብሎኛል፣ ይህን ነገር ጊፍት ስለሰጠን እና ሀይሚዬ፣ እንኳን ደሳለሽ እንኳን ማርያም ማረችሽ። ያስ ብላል፣ ያስ ብላል። ፋሚሊ እዚህ ጋር እየተሰጣት ያለው ልጅ ነው። አሁን ለጥንቸሎች ማሰብ ትጀምራለች፣ ለጥንቸሎች ማሰብ ትጀምራለች። ፋሚሊ እንደ ልጅ መቁጠር ትጀምራለች እና ይመች፣ ይመች። ብሩኬ፣ ማነው የጠማቸው እንደ ኧረ? ቁጭ አደረገች። ከዚህ በኋላ ፋሚሊ በቃ ጥንቸሎቹን የሌለን እንክብካቤ ነው የሚያገኙት፣ ነው የምላችሁ ጥንቸሎቹ፣ ባለቤቱ ያሳደጋቸው ሰዎች ራሱ ፋሚሊ እና ሀይሚ የሚንከባከቧቸው አይመስልኝ። ይዘዋቸው ነው የሚተኙ፣ ይዘዋቸው ነው የሚተኙ። ከትንሽ ከቆዩ ከጎናቸው እንደዚህ አቅፈው ነው ይዘዋቸው የሚተኙ። ፋሚሊ እንዲ ሀይሚ በጣም በቃ ለመንከባከብ እነሱን ቆርጣ ተነስታለች። እያየው ነው እሺ ውሃን የጠማች ያስተው። ወይኔ በቃ እሱ ነገር ላንጠቀመው ነው ተወሰነ። በቃ ይቃ ከዚህ በኋላ የጥንችልቻችን ናቸው እኛ አንጠቀምም። ከዚ አያችሁ ገና ካሁኑ በቃ ብዙ ነገር ነገር ጥሩ ነው፣ ደስ ይላል። የቤት ፍቅር በፍቅር ሊሆን ፍቅር ፋሚሊ አረ እናንተ ሀይሚና ብሩክ እንዳትረሳሱ፣ ጥንጨል ጥንጨል እያላችሁ እሱን ነው እኛ የምንፈረው እሱን ነው። እንዳትረሳሱ፣ ኢግኖር እንዳትገጫችሁ ነው እኔ የምፈራላችሁ። ጥንጨል ጥንጨል እያላችሁ የራሳችሁን ነገር እንዳትረሱት፣ እንዳያታልላችሁ። እንዲህ ይስራላችሁ፣ ስሩልን፣ ስሩ፣ ይሰራልን። ቤሚዮጭ በቃ ስሪልን ዩ የምር እኔ በጣም ደስ ብሎኛል፣ አይሚና ብሩኬ በጣም ደስ ብሎኛል። ጥሩ ላይ ናችሁ። ደስ የሚል ነገር ነው፣ እያየን ያለ ነው። ምናምን ነገር እንደዚህ ሰጠታ ብትሰጠ ጥሩ ነው። አልፎ አልፎ አሪፍ ነው። ሌላ የቤተሰብ ደግሞ ሁለት የቤተሰብ አባል ተጨምሯል። ፋሚሊ አራቱ ነዋል። አንድ ቤት በቃ እዚህ በኋላ እዚህ በኋላ ጠብ ከመጣ በእነዚህ ጭጥንችሎች ነው። እርስ በራሳቸው ቸካ ይደራረጉም እነዚህ ልጆች እኛለን እኛለን የምንተውታቸው እንጂ ከዚህ በኋላ ጥንቸል ጥንቸል ሲሉ ጥንቸል ሆነ ነው የሚቀር። እነሱ ሰላም ሰላም፣ ውድና የተከበራችሁ ዩትብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? ልኝ ሁሉ ሰላም። እኔ አለሁላችሁ ዛሬ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው ስናብረን እንመለከታለን። ሀይሚ ሰርፕራይዝ ተደርጋለች ስን አብረን እናያለን። እስካሁን ስካውን እየተመለከታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁ አድርጉኝ። ፋሚሊ 20 ሺህ አስገቡኝ። ትንሽ እኮ ነው የቀረኝ። 20 ሺህ አስገቡኝ። 20 ሺህ ብትገባ ደስ ይለኛል። ቀጥታ ወደ ቪዲዮ እናልፋለን። ተመልከቱ ምን ይዞ እንደመጣ ዛሬ። እኔ እንኪ እንጂ እኔ አንበሳ እዚህ ጋ ነው እንጂ በጣም ነው የምታምረው። እና በገርማችሁ ቅመምን ሰርፕራይዝ ላደርጋት ነው። በጣም ደስ ይላል። በጣም ደስ የሚል ነገር ነው ፋሚሊ። እኔ አላቅም፣ የሆነ እንስሳ ነገር ደስ ይለኛል። ጥሎብኝ ደስ ይለኛል። የምሬን ነው የምነግራችሁ ፋሚሊ። እንደዚህ አይነት ነገር ደስ ይለኛል እና እንጀል ደግሞ ወይኔ ወይኔ ወይኔ። ፋሚሊ አልገባችሁም ምን አይነት የዋህ የሆነ ፍጥረት እንደሆነ ፋሚሊ ና። በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። አላቅም፣ ብቻ ሴቶች ደስ ይላችኋል ብዬ አስባለሁ። እንደዚህ አይነት ነገር ምናልባት አንዳንዶቻችሁ ምናምን ነገር እንደዚህ አይነት እንስሳ በሚባል ነገር ጭራሽ ቶታሊ የሚያስጠላችሁ የማትወዱ ሰዎች ያላቸው ና፣ በዛው ልክም ደግሞ ለእንስሳት በጣም ሪስፔክት ያላቸው በጣም እንስሳትን የሚወዱ ሰዎች አሉና ና፣ እርግጠኛ ነኝ ሀይሚ ከዚ ውስጥ አንዷ ነች ብዬ አስባለሁ ፋሚሊ ከስንት ኪሎ ሜትር ነው? 25 ኪሎ ሜትር ነው የመጣ ነው። 25 ኪሎ ሜትር ድረስ ከሰፈራችን ምናም ተጉዘን የመጣ ነው እና እችን ለመግዛት ማለት ሁለት ነው፣ ጥንድ ናቸው። አንዱ አዛጋና ውድ ናቸው ፋሚሊ፣ ውድ ናቸው። የምሬን ነው፣ ውድ ናቸው። ለመግዛት አይደለም ጥንቸል ፋሚሊ፣ ውሻ ራሱ ለመግዛት፣ ይህ ለየት ያሉ ውሾችን ምናም ነገር ከተለመዱ ወጣ ያሉ ውሾችን ለመግዛት ራሱ ፋሚሊ የምሬን ነው ውድ ናቸውና ጭራሽ ጥንቼል ደግሞ ፋሚሊ ወይኔ ሁለት ነው ምገዛላት። በጣም እንደምትወዳቃለሁ። ትላንት እንደው ማየታችሁ ከሆነ ምንድነው እያለች የነበረው፣ መኪናን ታሳምራለ፣ ለእኔ ግን ምናም እያለች ነበር። እሷ ግን አውቃኮ ነው፣ እኔ ደሞ አደርግላት ነበር። አይ ደስ ይላል፣ የምሬ ነው፣ ደስ ይላል። ትንሽዋ ነገር ቁም ነገር አድርጎ ይዛታል። ገብታችኋል? ትንሽዋ ነገር ብሩኬ፣ እየተመለከትኩት ያለሁት ቁም ነገር አድርጎ ይዛታል። እሷ ምናልባትም ደሞ ኖርማል ኖርማል ነው ምናምን ነገር ብላ ዝም ብላ ቀስ አድርጋ መናገሯ ሊሆን ይችላል ምናልባት። እና ብሩኬ ደግሞ ቁም ነገር ቆጥሮት ከቁም ነገር አይቶት ምናምን ነገር እሷን የሚያስደስታትን ነገር የሆነ ቤቷ ቁጭ ስትል ብቻዋን ቁጭ ስትል እንዳይደብራት የሆነ የምትንከባከበው ነገር ምናምን ነገር ካስፈለጋት እንዳይደብራት የሚያጫውታት ነገር አሁን ያጫውቷታል። ፋሚሊ መጫወቻ ነጫውን እንቸሏ መጫወቻ ነው የምትሆነ አይሚጅ ገብታ አይሚጅ ገብታ ፋሚሊ መጫወቻ ነው የምትሆነው እና አስቦ ይህንን ነገር ማድረጉ ራሱ በጣም ትልቅ ነገር ነው። የምሬ ነው፣ በጣም ትልቅ ነገር ነው። እሷ እንደ ቀልድ ነበረ መኪናውን እያስዋ በኒንግ ንረሰኝ ያለችው ፋሚሊ። አሁን ይውላችሁ፣ ይውላችሁ አንድ ቀን ሳይውል ሳያድር ደግሞ ለእሷ ያውም ባለፈው ደግሞ ሁለት መቶ ሃምሳ ሺህ ስገባ ፋሚሊ፣ ምንም ነገር ያህን ያክል አይደለምና ደስ አይልም ነበር በሰዓቱ የነበረው ኤንቫይሮንመንት ና ደስ በማይል ሁኔታ ነው ያለፈው፣ እና ያንንም አስመልክቶ ነው ይህን ነገር እያደረገላት ያለው ፋሚሊ ነው። እና ያው ተወዱ አራት ሴቶች ጊፍት ምናምን፣ ስጦታ ምናምን ነገር በጣም ነው የሚወዱት፣ በጣም ነው የሚወዱት ሴቶች። ታቃላችሁ ለጊፍት ያላችሁን አመለካከት ምን ያክል እንደሆነ፣ በጣም ነው ደስ የሚላችሁ፣ በጣም ነው ኢንተረስቲንግ የምትሆኑት ለጊፍት ምናምን ነገር። እና አይ ኖ ጊፍት መባሉ ብቻ ራሱ በጣም ነው እንትን ሰርፕራይዝ የሚያደርጋቸው አይደለም እንደዚህ በቃ የሚያምር ደስ የሚል ነገር ተሰጥቷቸው ፋሚሊ እና ደስ ይላል፣ የምሬ ነው ደስ ይላል። ብሩክም ሀይሚም ደግሞ ከዚህም በተሻለ በጣም ትልቅ ቦታ እንደምትደርሱ እርግጠኛ ነኝ። የዛንም ጊዜ ደግሞ እንደምታከብሩት ከብሩት፣ የአሁኑ ያው ተደባብሶ የሀይሚ አልፏል፣ ግን እርግጠኛ ነኝ ትልቅ ትልቅ ትልቅ አላቅም፣ ብቻ ፋሚሊ አሪፍ አድርጋችሁ የሆነ ቀን ደግሞ እንደምታከብሩት እርግጠኛ ነኝ። ይኖራል ለስንት ጂፕላስ ቱ ምናምን ቤት ነው የምሰራላቸው ለነዚህ ጂፕላስ ቱ ቤት ጂፕላስ ቱ ቤት አለ። ይመች ይመች፣ አንተ ደልቷል። እሺ፣ አጥቢ ናቸው እንቁላል ጣይ። እሺ አ እንዲ አትሚሻንቺ አረ ብሩክ ነኝ ክፈች ፈጠረ ጥንቸል ጥንቸል፣ ተይዘላት ሲሄድ ቤት ፋሚሊ አይደለም ለጥንቸል ለውሻ ራሱ በጣም ነው ሰርፕራይዝ የሚኮ ነው። የምሬ ነው የምነግራችሁ ለውሻ ራሱ በጣም ነው ሰርፕራይዝ የሚኮ ነው እና አልገባችሁም። ውሻ ራሱ ነው የምላችሁ ውሻ ራሱ ለየት ያለ ውሻ ፋሚሊ ለመግዛት ስንት ብር እንደምትወዝ አልገባችሁም? ለአንድ ውሻ ለአንድ ሻይ ያክል ገንዘብ ነው የምትሉ። ፋሚሊ ይመሽ ግን ብሩኬ፣ የምሬን ሆኜ ደስ ብሎኛል ይህን ነገር ጊፍት ስለሰጣል እና ሀይሚዬ፣ እንኳን ደሳለሽ እንኳን ማርያም ማረችሽ። ያስ ብላል፣ ያስ ብላል። ፋሚሊ እዚህ ጋር እየተሰጣት ያለው ልጅ ነው አሁን። ለጥንጀሎች ማሰብ ትጀምራለች፣ ለጥንጀሎች ማሰብ ትጀምራለች። ፋሚሊ እንደ ልጅ መቁጠር ትጀምራለች እና ይመችህ ይመችህ፣ ብሩኬ ልጅ ሊወልዱ ይችላሉና ልጅ ይወልዳሉ እንጂ ይወልዳሉ። እናንተ ገና ናችሁ። እናንተ ትቆያላችሁ። እናንተ የምትቆዩ ነው የምትመስለው። በጣም ትዘግያላችሁ። ስለዚህ እነሱ ወልዶ ያሳዩን እንጂ ልጅ ልጅ የእናንተ እንኳን ከባድ ነው። የእናንተ እንኳን ከባድ ነው። መቃገለጭሽ ገለጭሽ አንተ የምር እና ረ የቀልድ ነው እስከምትለምዳት ድረስ ፋሚሊ፣ እስከምትለምዳት ድረስ ልታስደነግጥ ትችላለች። እስከምትላመደው ድረስ እንዴት እንደደከመኝ ብታይ። የእኛ ናቸው፣ የእኛ ናቸው። አሁን ቤት እንሰራላቸዋለን። አይናቸው እንት ነው የኑር ወ ነው ምናምን ነው። ደሳለሽ እንኳን ደሳለሽ ሀይሚ፣ የምሬ ነው እንኳን ደሳለሽ። የሚያጫውትሽ ነገር የሚያጫውትሽ አገኝሽው፣ በቃ አሁን ከነሱ ጋር ትጫወቻለሽ። ብሩክ ያላጫውት ካለሽ ጥንጀለችሽ ጋር መጫወት ነው፣ ሌላ ምንም ኢግኖር ማድረግ ነው። ብሩክን ይመችሽ። ከዚህ በኋላ ማ ፋሚሊ በቃ ጥንቸሎቹን የሌለን ክብካቤ ነው የሚያገኙት፣ ነው ምላችሁ ጥንቸሎቹ ባለቤቱ ያሳደጋቸው ሰዎች ራሱ ፋሚሊ እንደና የሚንከባከቧቸው አይመስለኝ። ይዘዋቸው ነው የሚተኙ፣ የዘዋቸው ነው የሚተኙ ከቆዩ፣ ከጎናቸው እንደዚህ አቅፈው ነው ይዘዋቸው የሚተኙ። ፋሚሊ እንዲ ሀይሚ በጣም በቃ ለመንከባከብ እነሱ ቆርጣ ተነሳለች። እያየዊ ነው እሺ ውሃን ይጠማቸው ያስተው። ወይኔ በቃ እሱ ነገር ላንጠቀመው ነው ተወሰነ። በቃ ይቃ ከዚህ በኋላ የጥንትልቻችን ናቸው እኛ አንጠቀምም። እያችሁ ገና ካሁኑ በቃ ብዙ ነገር ብዙ ነገር እያ እሺ፣ እሺ፣ ጥሩ ነው ሀይሚ፣ ሂጅበት። ይመችናል። ደስ ይላል፣ ደስ ይላል። እግዚኦ፣ እግዚኦ፣ የቤት ፍቅር በፍቅር ሊሆን ነው። እግዚኦ፣ የቤት ፍቅር በፍቅር ሊሆን ነው፣ ፋሚሊ አረ እናንተ ሀይሚ እና ብሩክ እንዳትረሳሱ፣ ጥንጨል ጥንቸል ጥንቸል እያላችሁ እሱን ነው እኛ የምንፈረው እሱን ነው እንዳትረሳሱ። ይግኖር እንዳትገጫችሁ ነው እኔ የምፈራላችሁ። ጥንቸል ጥንቸል እያላችሁ የራሳችሁን ነገር እንዳትረሳሱት፣ እንዳያታልላችሁ። እንዲ የምናገረው ሁሉ ጠፋብኝ። ብር ዘጋችብኝ። ምግብ ስሪላቸው ትያለሽ። አትክልት ይበላሉ። ምግብ ስሪላቸው እንዲህ ለአንተ ግን ተሰርቶልሃል፣ ብሩኬ ለአንተ ግን ተሰርቶልሃል ወይ ነው ጥያቄው። እሱ ነው ከተሰራልሽ። እሺ ለጥንቸልሽ ምግብስ ይህ ቅጠላ ቅጠል አለ። እንትን ቆስጣ፣ ጎመን ምናምን ይበላሉ፣ ካሮት ይበላሉ። አረ ወይኒ እንዴ ልቀቅያቸው ነው እነዚህ እኮ። እንደዚህ አይነት ነገር አይደለም ይበሉ የተሰራ ምግብ ሲጀመር አይበሉም፣ ፋሚሊ። የምር የተሰራ ምግብ አይበሉ። ያን ያክላል እንትን የሚል ኢንተርስታቸው አይመስለኝ ፋሚሊ። ቅጠላ ቅጠል ነገር ነው የሚመገቡት፣ እና ኮክ እያደረግሽ ብታብያቸው የተሻለ ነው። የተሻለ እንክብካቤ አሪፍ ነው። ማሰብሽ ጥሩ ነው። ኮክ ለማድረግ አሪፍ ነው። ስሩልን፣ ስሩ፣ ይሰራልና በቃ ስሪልን። እኔ በጣም ደስ ብሎኛል ሀይሚና ብሩኬ፣ በጣም ደስ ብሎኛል። ጥሩ ላይ ናችሁ። ደስ የሚል ነገር ነው እያየነው ያለ ነው። ምናምን ነገር እንደዚህ ሰጠታ ብትሰጠ ጥሩ ነው። አልፎ አልፎ አሪፍ ነው። ሌላ የቤተሰብ ደግሞ ሁለት የቤተሰብ አባል ተጨምሯል። ፋሚሊ አራቱ ነዋል። አንድ ቤት በቃ እዚህ በኋላ እዚህ በኋላ ጠብ ከመጣ በእነዚህ ጭጥንቸሎች ነው እርስ በራሳቸው ቸከ ይደራረጉም። እነዚህ ልጆች እኛ ነን እኛ ነን የምንተውታቸው እንጂ ከዚህ በኋላ እንጀል ጥንጀል ሲሉ ጥንጀል ነው ነው የሚቀርነት። ይመቻችሁ፣ ብሩክና ሀይሚ እንወዳችኋለን። የምትል ሰዎች ላይ እያደርጋችሁ ኮሚንት ላይ ሀሳብ አስተያየታችሁን ጻፉላቸው። ይመለከቱታል እያዩታል። ፋሚሊ የዛሬ ቪዲዮ ኔ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካሙን ልመኝላችኋለሁ። ይህን ቪዲዮ የተመልካች ሰብስክራይብ ካላረገች ሰብስክራይብ በማድረግ እኔን ወንድማችሁን ሀያሺ አስገቡኝ እንጂ ሀያሺ መግባት አለብኝ። ፋሚሊ በቅርቡ ሀያሺ ብታስገቡኝ ደስ ይለኛል። ሰብስክራይብ ብታደርጉኝ። የዛሬ ቪዲዮ ኔ ይመስል ነበር። በቀጣይ እስካገኛችሁ ባይ